አምስት ልጆች ነቅር ነው። ከአምስት ልጆች ውስጥ ሶስቱ ወንድ ናቸው። በጣም ማለት በጣም ጨዋ ሰው ነሽ። ጨዋ ስልሽ ማለት የዋህነትሽን ለመግለጽ ያለው በጣም ነው። ሙድሽ አንቺን በማግኘቴ እዚህ ምድር ላይ እንደኔ እድለኛው ሰው የለም። ከኔ ጋር አ የባለቤቴ ምርጫ ነው። ወደድከው እንዲ ባለቤት ባለቤት ለካ የልጅ አባት ነው። ውለዱ እናንተ ልጅ ቶፊቅ እየተከተልከን ነው ብዬ ላስጥ። ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም የኔ እንቁ ቤተሰቦች እንዴት ናችሁልኝ? እኔ ያለሁ ሸጋኔ የእናንተ ምርጥ ወዳጅ። ዛሬ እንዴት ነው የሙሽርነት ግርማ ሞገስ ተላብሼ ወደ እናንተ መጥቻለሁ። የእኔ ምርጥ ቤተሰቦች በጣም እንዳማረብኝ ተስፋ አደርጋለሁ ተስፋ አደርጋለሁ። እሱን እናንተም ትመሰክሩ ይሆናል። እንዴት ነው ሰሞኑን የሙሽርነት ጉድ ጉድ እንዴት ይዞሃል ካላችሁኝ፣ በጣም ትይዝጎች። በጣም እንግዲህ ሙሽርነት በጣም በጣም በጣም ደስ የሚል ነገር ነው። ለሁላችሁም የምመክረው ነገር ነው። ሙሽርነት በጣም ግርማ ሞገስ አላሱ ልላችሁን። ብቻ ግን ትላንት የተፈጠረው ነገር ብዙዎቻችሁን እንዳስደስታችሁ ተስፋ አደርጋለሁኝ። እንደወደዳችሁትን የተመኛችሁት ነገር እንድትሳካላችሁን ተስፋ አደርጋለሁኝ። አይቻሉኝ እንደ ኮሜንቱ ከሆነ እና የኔ ውድ ቤተሰቦች ዛሬ ደግሞ በተሻለ ሁኔታ የተሻለ ነገር ነው ይዤላችሁ የመጣሁት። በጣም የተሻለ ነገር ነው ይዤላችሁ የመጣሁት። ያው ይመስለኛል ከትላንቱ በላይ አምሮብኛል። ስለዚህ በጣም ትልቅ ነገር አለ ማለት ነው። ዛሬ ምርጧን ሙሽሬን ያው በእሷ ምርጫ ቢሆንም አሪፍ ቦታ ቀጥራ ይታል አሪፍ ቦታ ብቻ ምርጫው የእሷ ነው። ቦታው ራሷ ናት የመረጠችው። እንግዲህ በጣም ውብ ጊዜ ልናሳልፍ ነው። ውብ ጊዜ ልናሳልፍ ነው ስላችሁ ይሄ የሙሽርነት ጊዜያችንን በአንዳንድ ነገሮች ምክንያት ቢዚ አድርጎን እንደዚህ እንትን የፍቅር ጊዜ የምናጣጥምበት ሰዓት ላይኖረን ይችላል እና ዛሬ ከሰርጋችን በፊት ቆንጆ የራት ጊዜ ለምን አይኖረንም ብዬ አስቤ ይሄን ሀሳብ አቅርቤላት ነበር። እሷም ደግሞ አክሴብት አድርጋ ተቀብላ ምርጫውን ለኒስጠኝ የቤት ምርጫውን ለኒስጠኝ ብላኝ በጣም በጣም ውብ ቦታ ይዛኝ መታለች። ይዛኝ መታለች ስላችሁ ያው እሷ አልመጣችም ግን ያው ቦታውን የጠቆመችኝ እሷ ናት። እኔም ደግሞ መረብ እየጠብቅ ያለው አንዳንድ ሰርፕራይዞች አሉ ያው በእንደዚህ አይነት የራት ፕሮግራሞች ላይ በብዛት በብዛት ሮማንስ የሆኑ ነገሮች አሉ ሰ ዛሬ እነሱ እነሱን ነገሮች በደንብ አድርጌ ነው እማሳያችሁ እማሳያችሁ ብዙ ነገር ነው እማስናፍቃችሁ እየምሬ ነው ሆናችሁ መች ነው እኛም እንደዚህ ምን ነው ምናምን የምትሉበት አይነት ቪዲዮ ነው ዛሬ ይዤላችሁ የመጣሁትኝ። ያው እንዲቆርጣችሁን ምናምን ፈልጌ አይደለም፣ ግን እጉሶቻችሁን ወደ ትዳር መገፋፋት ምናምን ስለፈልግኩ ነውእና የእኔ መት ቤተሰቦች እዛ ቦታ ላይ ቅድም እንዳልኳቸው አንዳንድ ሰርፕራይዞች አሉ፣ በጣም ምርጥ ምርጥ ሰርፕራይዞች። ከዛ ባለፈ ደግሞ እኔና ሶፊ ለመጀመሪያ ጊዜ ለመጀመሪያ ጊዜ ቦታ የምንሰጣትበት ሰዓት የምንሰጣትበት የምንደማመጥበት ማለ ልብ ልባችንን የምናወራበት ጊዜ ነው። የምሬ ነው የምላችሁ። በጣም ብዙ ቁም ነገሮች ከዚህ ቪዲዮ ትጨምጣላችሁ ብዬ አስባለሁ። ማለት በትክክል እንኳን ፍቅሬን ገልጭ ላት ማቅ አይመስለኝም። ያው ዛሬ ግን አንብቤ አጥንቼ ብዙ ነገር አሰላስዬ ነው የተገኘሁት እዚህ ጋር። ሰው በጣም ብዙ ነገር አለን በጣም ብዙ ሂስቶሪዎቻችንን እነግራችኋለን። ያው ደስ የሚል ታሪክ አለን ብዬ አስባለሁ። ለብዙዎች ትምህርት የሚሆን ለብዙዎች መማሪያ የሚሆን እኔም እሷም ጋር ላይፋችን በቃ ትምህርት ይሰጣል። ሰው ስለነዛ ስለነዛ አንዳንድ ነገሮች ለእናንተ ይጠቅማል ብለን የምናስበውን ነገር እናወጋችኋለን። የኛ ወደ ቤተሰቦች፣ ከዛ ባለፈ ደግሞ በጣም ጋብቻ የጠበቅኩት ቀን ነው እማገባትን ልጅ እምውዳትን ልጅ እራት አብሬያት ልበላ ነው፣ እራት ልጋብዛት ነው። የሆዴን ሁሉ አንዲትም ነገር ሳላስቀር ልነግራት ነው፣ እሷም እንደዚያው ያላትን ነገር ልታወጋኝ ነው። ብቻ ግን በጣም በተስፋ የጠበቅኩት ቀን ነው እና በጉጉት ነው የጠበቅኩት። ዛሬ ተንተባተብ ያለው ምናምን ምናምን ምናምን ነገር ብቻ።

ሶፊ የኔነት ወይ ፍቅር ወይ፣ በጣም ማለት በጣም ጨዋ ሰው ነሽ። ጨዋ ስልሽ ማለት የዋህነትሽን ለመግለጽ ያለው በጣም ነው። ሙድሽ አንቺን በማግኘቴ እዚህ ምድር ላይ እንደኔ እድለኛው ሰው የለም ማለት ከአንቺ ጋር ለመጀመሪያ ጊዜ እራት ልበላ ነው። እራት ሜቢ ይሄ ቦታ የአንቺ ምርጫ ነው፣ ግን በጣም ቆንጆ ቦታ ነው ይዘሽ የመጣሽው። ከሰርጋችን በፊት የምናደርገው የመጀመሪያው እራታችን ነው። ምናልባት በልጅ በአንዳንድ ነገሮች ቢዚ ልንሆን ስለምንችል እራት የምንበላበት አጋጣሚ እስከዚህም ሊሆን ይችላልና እቺን ቆንጆ የእራት ጊዜያችንን አጣጥመን ቆንጆ የፍቅር ጊዜ አድርገን እማንረሳት ቀን እንደምትሆን እርግጠኛ ነው። እየሞቀኝ ነው ግን እያላበች ነው። በጣም ሶፍት ልዘዝ በጣም አመሰግናለው ማለት ከመወደው ቦታ ስላመጣሃኝ ምርጫዬን አክብረክ ያው እኔ ከፈለጉት ከፈለኩት ቦታ ስለመጣኝ በጣም አመሰግናለሁ። ሁለተኛ ደግሞ በጣም ነው የምወድግ፣ እኔም አንተን የመሰለ ቆንጆ ስለሰጠኝ አላህን አመሰግናለሁ። እና እንዲህ የራሱ ሳይ በጣም ነው መሳሳል። እኔ ብቻ አደለው የዋህ አንተም በጣም የዋህ ነክ፣ ቆንጆ ነክ በቃ አላቅም ፈጣሪ አላህ አንተን ስለሰጠኝ አመሰግናለሁ። ይገባኛል ብዬ አልመጻደቅብሽም፣ ግን አንድ ነገር ልበል። ምን ማለት በቃ ሁልጊዜም እንድትለየኝ አልፈልግ። ሁሌም ከጎኔን ይቶ ንፈልጋል በዚህ ሶፊ ካሳለፈችው ነገር አንፃር መለየት የሚባለው ነገር በጣም ሊያስፈራት እንደሚችል አውቃለሁ። በህይወቷ የምትፈራው ነገር ነው ብዬ አስባለሁ። ብዙ ጊዜ ማጣት ምን ማለት እንደሆነ አይታልፈዋለች። ሰው ከዚህ በኋላ በእኔ ምክንያት በእኔ ምክንያት በእኔ ጥፋት እኔን እንደማታጭኝ በሙሉ ኮንፊደንስ ቃል ገባ አልቻሉ ማለት ብዙ ሰዎች አሉ ሶፊ። ስለዚህ እኔ በእንደዚህ አይነት ነገር ስጋት እንዲገባሽ አልፈልግም። አትመኝኝ እንኳ ብልሽ እኔን አለማመን አይከብድሽም ሶፊ ከፍተኛ ግን ደግሞ ያው ሰው ልጅ ነትና አለ አንቺ ጠንካራ ለመሆን ሞክሪ አንቺ ጎበዝ ለመሆን ሞክሪ ችግሮችን ለመጋፈጥ ሞክሪ ምንም ነገር ቢመጣ አልፎሉ ብለሽ የምታምኚ አይነት ሴት ጠንካራ ሴት ሁኚ ከዛ እኔና አንቺ ጋር የሚመጣውን ችግር እኔ ለመመከት ዝግጁ ነኝ ከዛ ባለፈ ደግሞ ፈጣሪ አምጣብን መለየትን ለማንም ለምንም አልመክርም። መለየት በጣም ከባድ ነው። በፍርሃት ደግሞ በስህጋት እየፈራሽ እየሰጋሽ ትዳር ውስጥ መግባት ተገቢ አይደለም። ትዳር ውስጥ ስትገቢ በሙሉ ኮንፊደንስ በሙሉ እምነት ነው ወደ ትዳር መግባት የሚኖርብሽ። ሰው እየተጠራጠርች አንጋባም ማለት ጠርጥሬ አለቅ በጣም ነው በጣም ነው ማምነት፣ በጣም ነው ማከብ። ግን አንድ ነገር አለ። ምንድን ነው ታሎታ ኩርኳል ባይዚ አይ ነው። ስለ ራሴ መናገሬ ሳይሆን አንዳንድ ጥናቶች እንዳየሁት በጣም የዋህ ሰዎች ናቸው ቶሎ የሚያኮርፉት ብዬ አስባለሁ። የዋህ ስለሆንኩ ይመስለኛል። እና አንቺ ጋር ግን ያው እስከዚህ ነው። በጣም ስለምወድሽና ስለማፈቅርሽ ነው የማኮርፎው። አንቺ ጋር ነገሮች ጎልተው ይታዩኛል። ያልገባሽ የኔ ስለሆንሽ እንደ ራሴ ሰው ስለማይሽ ነገሮች ጎልተው ይታዩኛልና እኔ ደሞ ታሉ እንድትናደድ፣ እንድትበሳጭ አልፈልግም። ምክንያቱም ያው ካለ እድሜ እንድታረጂብኝ አልፈልግም። አምስት ልጆች ነከር ነው። ከአምስት ልጆች ውስጥ ሶስቱ ወንድ ናቸው። በቤት ምግቡ አንቺ ሆዳ እራበኝ? የምን ምግብ? አላዘዝኩም፣ የለም ምግብ ምግብ ብቻ ይሸልቅ እሺ፣ ሶፊዬ አንተ ጋበስከኝ ምግብ ለማብላት ምግብ የለም አልኩሽ፣ እኮ አሰሚ፣ እንዴ ሶፊ፣ ምግብ የሚባል ነገር የለም። ጠጥተን ወደ ቤታችን፣ በቃ አለቀ። ይመርከኑ አረቦ ሻሪ እኔ የእኔ ቆንጆ እኔ እራበኝ፣ እኔ እራበኝ ሶፊ። አይኖ ማስደበር እንዳይሆንብኝ። ግን ለምንድን ነው እዚህ ይዘሽኝ የመጣሽው? በቃ ደስ የሚል ቦታ የምወደው ቦታ ስለሆነ፣ የምወደውን ቦታ ደግሞ ለምወደው ሰው ነው የምጋብዘው። ለዛ ከምወደው ቦታ ውሰዳኝ ብዬ ጠቆምኩ ማለት ነው። እሺ፣ ምናልባት ስገባ ነው ያየኋቸው እነ ቶፊቅ እዚህ ናቸው። ከእዚህ ሂጂ የማይመጣውት ያው በጣም ወዶ ቦታ ስለሆነ ደሞ ቦታ ደግሞ ለሞዶ ሰው ነው ማካፈል ማለት ቪው በጣም ደስ ይላል፣ የቤቱ ምናምን እንዲኮር በጣም ደስ ይላል። እና ሳየው በጣም ደስ ስለሚለኝ አንተን የመሰለ ቆንጂ ባሌን ደግሞ ያው ይሄን ቦታ እንድታየው ጋብዝኩህ ማለት ነው። ብቻ ግን ቅድም እኮ ደስተኛ ነበር። ከአሁን እየተኮሳተርክብኝ ነው። ምን ነው ነው ደስ ይላል ብለኸኝ አልነበረ እንዴ? በጣም ነው የሚያምረው ሶፊ። ቦታውን ጠልቼው ሳይሆን፣ እሺ ከዚህ በፊት ከዚህ በፊት እዚህ ቤት ቶፊቅ ራት ጋብዞሻል አይደለ? ሳቶሺ ነገር ነው አሁን ቶፊቅ እነዚህ ጋር ምን አመጣው? ምን አመጣው መሰለሽ፣ ስገባ አይቼዋለሁ። እንደሱ ዝም ብሎ አታውራ ሰው ያ ይሄ ሆቴል ነው ያለው እኮ ይሄው፣ ቶፊቅ እዛ ጋር ነው ያለልሽ ከሮዚ ጋር እና እሱን ስላየን አሁን የተናደድኩት ሶፊ ይሄን ቤት በትክክል የመረጥሽበትን ምክንያት ትነግሪኛለሽ ወይስ አጋጣሚ ነው ልትይ ነው? ማለቴ እዚህ ቦታ ላይ ቶፊቅ መገኘቱ አንቺ ይሄን ቦታ መምረጥሽ፣ ከዚህ በፊት እራት የተገባበዛችሁበት ቦታ ነው? አትናደድ፣ ተረጋጋ። አሁን እኮ ያለ ነው እኮ እንትን ነው እኮ ያለ ነው፣ ተረጋጋ። እኔ እኮ ይኸውልህ ፉአድ፣ ቀደም እንድታስተካክል የምፈልገው ባህሪ ያለ ያልኩ አሁን በትንሽ ነገር ተቀብቃ ፊት ተቀየረ። ሶፊ፣ ለምንድን ነው እንደዚህ የምትሆኑ? ቆይ እኔ የኔ በሆነ ነገር መደራደር ስለማልፈልግ ነው። ባይዘይ ቶሎ ምቁጥ ለምዶ ተረጋጋ። አሁን ነገር ሶፊ፣ ፊት ለፊት ነው የምናገርሽ። በፊታችንም በዚህም በዚህም ብዙ ሰው ነው ያለው እዚህ ጋ የመጣ የመጣ ነው ልትጋብዘኝ አሪፍ ነገር ልናሳልፍ ነው። አይደለም እኮ አጋጣሚ ነው ወይ ሶፊ፣ ሳትሽ ነገር ያኔ ችግር የለብኝም እኮ አጋጣሚ ነው። ይሄን ቦታ መምረጥሽ፣ ከቶፊቅ ጋር መገናኘትሽ፣ ከዚህ በፊት ራት ሶፊ ከሮዚ ጋር ነው ያለው አይደል፣ አጋጣሚ ነው ቲም እና አንቺ ነግረሽ ነው እያልከኝ ነው። እርግጠኛው ሆኝ እንደዛ ማለት ባልችልም ብቻ ግን ሶፊ ከአንቺ ጋር ብቻዬን በነፃነት ቆንጆ የፍቅር ጊዜ ነው ማሳለፍ የምፈልገው። ምንም የሚረብሸኝን ነገር ማዳመጥ መስማት አልፈልግም። ስለዚህ ሶፊ በናት ሊያስኮርፈኝ የሚችለውን ነገር ሁሉ ብትቀርፊልኝ ደስ ይለኛል። እሺ፣ እንደዛ ካስፈ ደግሞ ማለት ነው ይሁን። እኔን የምትወደኝ ከሆነ በቃ የምልህን ብቻ አድርግልኝ። ትክክለኛ ዛሬ በቃ የምትወደኝ ከሆነ ከልብ ዛሬ አያለሁ። ምን ላድርግልሽ ሶፊ? እኔ ማድረግ የሚችለውን ሁሉ ነገር አድርግልሽ። እዚህ ጋር የመጣ ነው ማለት ነው። አሪፍ ጊዜ ልናሳልፍ ነው፣ ገባ አይደለም? ጠጣ ጠጣ፣ በደንብ ጠጣ። እንካ እንካ፣ ጠጣ፣ እስኪ ጠጣ፣ ብትረጋጋ። እንደዚህ አትሁን። ለምንድነው እዚህ ጋር አሁን እንድጮህ በቃ ባህሪዬ እንዲቀየር የምታደርገው ሶፊ? ሰዎቹ ራሱ ሲሉ ምንድነው የሚሉት? ሶፊ እኔ ማድረግ ያለብኝ ነገር ለማድረግ ዝግጁ ነኝ። ስለማድረግ ዝግጁ ከሆነ መጀመሪያ ተረጋጋ፣ በቃ ተረጋግተህ ትቀመጥ፣ በቃ ምንም እንዳልተፈጠረው ምን፣ ፉአድ፣ ምንም እንዳልተፈጠረው አይን ማለት። ምክንያቱን የማትነግሪኝ ከሆነ ምክንያቱን የማትነግሪኝ ከሆነ እኔ በራሴ በኩል ማጣራት ያለብኝ ነገር፣ ሂጅ፣ አጣርቼ ልምጣ፣ አይመስልሽም? ፉአድ፣ በአለም ፉአድ፣ አይ አይ ነው ከዚህ በኋላ የልጅ አባት ነው ቶፊቅ። ሶ በስነ ስርዓት እና እንኳን ደስታ ልጅ ያረገዘክ ልትለው ነው። ምን ችግር አለው? እሺ አሁን ጓደኛዬ ነው። አይው ተረጋጋ፣ አሁን ተረጋጋ። እኛን ለመጉዳት ምናምን እያሰበ ከሆነ ብዬሽ እኮ አንቺ ላይ የሆነ ነገር ለማድረግ እየተከታተለች ከሆነ እዚህ እራት እንደምንበላ ቀድመሽ ለሰው ተናግረሽ አልተናገርኩም። ለጓደኞችሽም ቢሆን ለሴት ጓደኞችሽ ቢሆን ተናግረሻል፣ አልተናገርሽም? ለሴት ጓደኞች ያው ላንዷ አጥናግ ከቶፊቅ ጋር ግንኙነት አላት። አሁን ሰዎች በጣም አፍጥጠው እያዩ ሶፊ፣ አይ ኖ መረጋጋት አልችልም። ምክንያት እሺ፣ ስትወጣ ተጠይቀዋለክ። እሺ አሁን ተረጋጋና ና ራታችን በልተን ደስተኛ ሆናል። ስንወጣ እንድፈልግ ገባ። አሁን እዚህ ጋር ግን ለነደሰት ነው አይደል? የመጣ ነው ፈታ ልንል ነው አይደል? የመጣ ነው። በቃ ፈታ ማለት ነው ያለብን። ለእኔ ስትል ብቻ ይሄን ነገር እንድታደርግ ለምናል። ማለት አንቺን ማስከፋት ፈልጌ አንቺን ማናደድ ፈልጌ አይደለም። እኔን ደስተኛ ለማድረግ እንደምትጥሪ አውቃለሁ። ስለዚህ እኔ አንተን ደስተኛ ለማድረግ እንደምጥረው ሁሉ ዛሬ ደግሞ አንተ በቃ ደስተኛ እኔ መጣር አይደለም ደስተኛ አድርጌ በተግባር ነው ማሳይሽ። እንደዛ ከሆነ በቃ እነሱንም አትመልከታቸው፣ እንደፈለገ ይሁን፣ ከጓደኛው ጋር እንደፈለገ ይሁን በቃ

ወፎች ሌሊት ሲንጫጩ ታዘበውኝ ይሆናል። ቀይናት ወይስ ጠዬ ሎጋነች የደም ገንቦ አረማመዷ አግሮ ዋቀጭን ከችቦ ከጥፍር እስከ ጸጉሯ እንከኔ ሌለባ እንዴት ናችሁ? በቅጠልም ነው ታምራላችሁ። በጣም ታውቂዋለሽ። ችግር አለው። አይ ሰው መቶ ታምራላችሁ ሲላችሁ እንደዚህ ነው አቀባበል። ሰው መጥቶ ነው ሰው መቶ፣ ሰው ይታይሻል። መልካም እራት ለማለት ነው። ለሌላ ተሰቡት። እንደዚህ ገብስ ነገር ብዙ አይመቸኝ። ገብስ አይደለም ሩዝ ነው። ከኔ ጋር አለ። የባለቤት ምርጫ ነው ወደድከው? እንደ ባለቤት ባለቤት ለካ የልጅ አባት ነው። ውለዱ እናንተ። ልጅ ቶፊቅ እየተከተልከን ነው ብዬ ላስት። እዛ ቁጭ ብለን የመጣችሁት እናንተ መሰላችሁ። ለማንኛውም እራሳችሁን አላበላሽባችሁም። ደግሞ እራት ላይ እንደዚህ ጋን ይመስል አይደረግም። ይቅርታ እንደዚህ አይለብ አይከብ ንገሪው። ራት ታስታውሻለሽ? ቦታውን አስታውሳ መምጣቷ ግን ጎበዝ ናት። አትረሽም። ትዝታ እኳ አይረሳም። ተጫውቱ ሄዳሽ ቶፊ ቶፊ ተጫውቱ ረሳሹ ቪዲዮን፣ ረሳሹ ጉረሽ። አሁንም እንዳትሄድ፣ ፉአድ እንዳትሄድ፣ ተረጋጋ፣ እንዳትሄድ። እሱ እንዳደረገ የጅል ጨዋታ ፉአድ ተቀመጥ ተረጋጋ እሺ ምንም ላረጋ አይደለም ህፃን ነው በቃ እሱ አንተ ደግሞ ከህፃን ጋር እኩል መሆን ግን አቁ ኧረ እኩል ለሆን አይደለም ያው ወጠጤ ነው ጨዋታ ይወዳል ምናምን ላጨዋታው ብዬ ነው ችግር የለም ነገር እንዳትቀሰቅስ እዛ ጋር ሄደህ እንደሱ ምናምን